በዚች ምድር ስንኖር የተለያዩ ነገሮች በሕይወታችን ያልፋሉ። ድንገት የሚመጣ ችግር እንደ ማዕበል ጠርጎን እንዳይወስደን ማወቅ ያለብንን ነገር ማወቅ ትልቅ ብልሃት ነው። እኛን ሰብስክራይብ ማድረግ እርሶን አይጎዳወትም፣ ለእኛ ግን ይጠቅማል። የማንም ሰው መላ የሕይወት ዘመኑ ማራኪ ሆኖ አይዘልቅም። በአንድ ወቅት ባልተጠበቁ እመሞች ወይም በሥራ ማጣት፣ በገንዘብ ቀውስ፣ በልጆች ችግር ወይም በአስጨናቂና በብርቱ በተለያዩ መከራዎች ማዕበሎች፣ ልናልፍ እንችላለን። በነዚያ ጊዜያት ማድረግ ያለብንን ቁልፍ እርምጃዎች ካላወቅን ማዕበሉ ጠርጎን ይዞን እንዲሄድ እየፈቀርን ነው። ታዲያ በነዚያ ጊዜያት ውስጥ ምን ማድረግ አለብን የሚለውን ቀጥለን እንመለከታለን። አንደኛው መልካም አስተሳሰብን መያዝ ነው። በየትኛውም ሁኔታ ውስጥ መልካም አስተሳሰብ የመጣብን ማዕበል ጠርጎን እንዳይወስደን ያደርገናል። መከራዎች ችግሮች ባሉት አስተሳሰብ እንድንሞላ ያደርጉናል። መከራን የምናየበት እይታ ካላስተካከልን መከራው ራሱ ሌላ ችግር ይዞብን ይመጣል። ያዕቆብ ምዕራፍ አንድ ቁጥር ሶስት ሲናገር ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። በምንም አይነት መጠን፣ ዙሪያ ወይም ሁኔታ እንገኝ ሁላችንም የአመለካከታችን የመምረጥ መብትና ኃላፊነት አለን። ድርጊቶቻችን የአስተሳሰቦቻችን ውጤቶች ናቸው። በሌላ አነጋገር አሁን በሕይወታችን የሆነው በአመለካከታችን መንገድ ነው። ሚስተር ቸርችል የተባለው የእንግሊዝ ጠቅላይ ሚኒስትር አስተሳሰብ ትልቅ ልዩነት የሚያመጣ ትንሽ ነገር ነው አለ። በዚህ በእጅጉ እስማማለሁ። ሁላችንም አንዳንድ ጊዜ የአስተሳሰብ ማስተካከያ ያስፈልገናል። ታዋቂው የአሜሪካ የኦሎምፒክ የወርቅ ሜዳሊያ ባለቤት የሆነው ስኮት ሀሚልተን በሕይወት ውስጥ ብቸኛው የአካል ጉዳተኝነት መጥፎ አስተሳሰብ ነው ብሏል። ይህ እውነት ነው። በሕይወት ውስጥ ጥፍር አድርጎ የሚያስር እንደ መጥፎ አስተሳሰብ ያለ ነገር የለም። እኔ የማልጠቅም ሰው ነኝ፣ ምንም ማድረግ አልችልም፣ የማይሳካልኝ ሰው ነኝ፣ ለሰዎች ደግ መሆን የለብኝም፣ ደካማ ነኝ፣ ማድረግ አልችልም የሚሉ አስተሳሰቦች አሳሪና ወደፊት እንዳትሄድ የሚያደርጉ ናቸው። አስተሳሰብ ከፍታን ይወስናል። በሌላ አባባል አውንታ አስተሳሰብ በሕይወቱ ውስጥ ከፍ ብል እንድትበር ያስችላል። አሉታ አስተሳሰብ ግን ዝቅታ ውስጥ ያስቀምጣል። አስተሳሰብን መምረጥ ሁልጊዜ ቀላል አይደለም። ነገር ግን በየትኛውም ሁኔታ ውስጥ መልካሙን አስተሳሰብ መምረጥ አለብህ። ችግሮችን እንደ ችግር ብቻ ሳይሆን እንደ ድል ቁጠራችሁም። ምንም አይነት ችግር ይግጠም፣ ትክክለኛውን አስተሳሰብ ያዝ። በታሪክ ዘመን ሁሉ በአስቸጋሪሁት መልካም አስተሳሰብ ይዘው ችግርን ወደ ዕድል የለወጡ በምሳሌነት የሚጠቀሱ ሰዎች አሉ። በተለይ ታስረው እያሉ በዓለም ውስጥ ከቶ አቻ ያልተገኘለትን እጅግ ማራኪ የሆነ ጽሑፍ ለዓለም ያበረከቱ ሰዎች አሉ። ለምሳሌ የዓለም ታሪክ ዘኢስትሪ ኦፍ ዘወርልድ ጸሐፊ ዋልተር ይህን ግዙፍ መጽሐፍ የጻፈው እስር ቤት ውስጦ ነው። ሌላኛው የመነኛው ጉዞ የተባለውን ድንቅ መጽሐፍ የጻፈው ዮሐንስ መጽሐፉን ለዓለም ያበረከተው እስረኛ ሆኖ ነው። እነዚህ ሰዎች ችግር ደርሶባቸው ሳለ መጥፎ አስተሳሰብን ሊያስተናግዱ ይችሉ ነበር። ይሁን እንጂ ውሳኔን ወሰኑ። በመከራ ቀናቸው መልካም የሆነውን አስተሳሰብ ያዙ፣ ብሎም እስከ ዛሬ ድረስ የሚነበበው ለዓለም አበረከቱ። ሁለተኛው ችግሩ እንደሚያልፍ ወቅ መጽሐፍ ቅዱስ እግዚአብሔር ጊዜያትን፣ ወቅቶችን እንደሚለውጥ ይናገራል። ዳንኤል ምዕራፍ ሁለት ቁጥር 1 ላይ ጊዜያት፣ ዘመናት ይለወጣሉ ይላል። ወቅቶች ይለዋወጣሉ። ይህም በተፈጥሮ የዓለም እውነት ሲሆን በእኛ የህይወት ወቅቶችም እውነት ነው። አስቸጋሪ ጊዜያት ለዘላለም አይጸልቁም። እደ ልብስ ቀናት፣ አስጨናቂ ሳምንታት፣ መጥፎ ወራት ወይም ከሚገባ በላይ ችግርን የያዙ ዓመታት ሊኖሩ ይችላሉ። ይሁን እንጂ እያንዳንዱ ችግር የሚያከትምበት ጊዜ አለ። የሚያጋጥመን የፈተና ጊዜ ከልክ በላይ አብሮ የሚጓዝ ይመስላል። እንዲህ ያለ ሁኔታ ሲከሰት እሮሮ ለማሰማት ወይም ተስፋ ለመቁረጥ እንፈተናለን። በዚያ ፋንታ ግን አስተሳሰባችንን ወዲያው አስተካክለን በምናልፍበት ሁኔታ ውስጥ እግዚአብሔር ጠቃሚ ነገር እንዲያስተምረን መለመን አለብን። በእነዚህ ሁኔታዎች ውስጥ አዎንታዊ አስተሳሰብ ይዘን ብንጸና እግዚአብሔር ለእኛ ያሰበልን አዎንታዊ ውጤቶች እናገኛለን። አሁን በአስቸጋሪ ሁኔታ ውስጥ እያለፉ ከሆነ ይህ የመጀመሪያ ተግዳሮት እንዳልሆነ አስታውሱ። ከዚህ በፊት ብዙ አልፏል። ይህኛውም የቀደመው እንዳለፈ አሁን ያለበትም ያልፋል። ፈተናዎች ጊዜያዊ ናቸው፣ ዘላለማዊ አይደለ አስተሳሰብን በዝቅታ ላይ ሳይሆን በከፍታ ላይ ጠብቀው። ሦስተኛውም በመከራ በማዕበሉ ስትሆን ትልቅ ውሳኔ አትወስን። የሕይወት ማዕበል ሲነሣ አይምሮአችንና ስሜታችን የተረጋጉ እንዳይሆን ያደርጋል። ሐሳቦችና ስሜቶች በቀውስ ውስጥ ከመስመር ይወጣሉ። ሆኖም በእነዚህ ወቅቶች ውሳኔዎችን ላለመወሰን ጥንቃቄ ማድረግ አለብን። የአንድ አውሮፕላን አብራሪ መጥፎ ውሳኔ አውሮፕላኑን ከታለመለት መረሻ ወደ ሌላ አቅጣጫ እንደሚያመራ ወይም ደግሞ በአደገኛ ሁኔታ በአስቸኳይ እንዲያርፍ የሚያስገድደው እንደሚሆን፣ መጥፎ ውሳኔም ከግብ ሊያስወጣ ወይም ሊያስተጓግል ይችላል። አንድ ነገር ከመወሰን በፊት ስሜት እየተረጋጋ ይሁን። ዋና የሆነውን ውሳኔ ከመወሰን በፊት ነገሮች ይረጋጉ ዘንድ የተቻለን አለ ያ ምርጫው ጊዜ ላይኖር ይችላል። ይሁን እንጂ እስኪያልፍ ድረስ ውሳኔዎች በተቻለ መጠን እንዲቆዩ አለ በማዕበል ወቅት ንፋስ ጠራርጎ እንደሚያልፍ ሁሉ ሐሳባችንም ከመስመር የወጣና ጭንቀት የበዛበት ሊሆን ይችላል። ይህ ደግሞ ውሳኔ የሚወሰንበት አመች ጊዜ አይደለም። አመሰግናለሁ። በቅን ልቦ ሰብስክራይብ፣ ሼር፣ ላይክ ያደርጉ።